ሰላም ጤና ይስጥልኝ። ከሀረሪ ክልል ቴሌቪዥን የዕለቱ ዜናዎች ዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያ የዜና ሰዓታችን ባለመጠበቃችን የተነሳ ይቅርታ እንጠይቃለን። ወደ እለቱ ዜናዎች አልፋለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ በሀረሪ ክልል በተመለከቱት መሰረተ ልማት የቸሩት አድናቆት ይበልጥ ስራ የሚያሰራ ነው ሲሉ የከተማዋ ነዋሪዎች ገለጹ። ነዋሪዎቹ የተሰሩት የልማት ስራዎችም በሂደት ላይ ያሉትን ለመጠበቅና ለመደገፍም ቁርጠኛ ስለመሆናቸው ነው የተናገሩት። ቤቴሌም ደሴ ዝርዝር አላት። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀናት በፊት በሐረሪ ክልል እየተከናወኑ የሚገኙ የልማት ተግባራትን ተመልክተው ለውጡን የሚያበረታታ ተስፋ ሰጪ አስተያየቶችን መስጠታቸው ይታወሳል። በክልሉ መንግስት ልዩ ትኩረትና ቁርጠኝነት የከተማዋ ነዋሪዎችን ጭምር በማሳተፍ በተሰራው የመሰረተ ልማት ስራዎች በአጭር ጊዜ ውስጥ ከተማዋን በቀንና በማታ ለእንቅስቃሴ ምቹ እንድትሆን የሚያስችል ተግባራት መከናወኑ እንዳስደሰታቸው ያነጋገርናቸው የሀረር ከተማ ነዋሪዎች ገልጸዋል። እኔ በጣም ነው ሀረር የተለየችብኝ ያው የነበረው ነገር ሁሉ ለውጥ ይታይበታል። ማለትም ከመንገድ አንስተን ስንመለከት እራሱ ሀረር ድሮ የነበራት ነገር የመጥበብ ሁኔታ ምናምንም አንስቶ አሁን ደግሞ ያለው ነገር የመንገዱ ስፋት፣ ሁለተኛ ነገር ደግሞ ለእግረኛም እንዲሁም ደግሞ ለሳይክልም መንገድ ድረስ እየተመለከተ ነው። ከዛም ያለፈ ደግሞ መንገድ ላይ የምናያቸው ልማቶች፣ ቤቶቹ ብዙ ለውጦች አሉ ሀረር ላይ ማለት ነውና፣ ያው በአካል የመጣ ሰው ይበልጥ ያደንቃል ብዬ እገምታለሁ። እና ሞር ደግሞ ያው ብዙ ለውጦች አሉ በተግባር ስንመለከት ማለት ነው። ያው እኔ ባለፈው አመት መጥቼ ነበር። አሜሪካ ሀገር ነው የምኖረው ላለፉት 25 አመታት። እና በአንድ አመት ውስጥ እንዲህ ተቀይሮ ላስ ቬገስ ነው የመሰለኝ። መብራት እንግዲህ አሜሪካ ውስጥ በጣም መብራት የሚታይበት ሀገር ላስ ቬገስ ነው። በጣም እንደ ሀረር መሆኗንም እስክረሳት ድረስ ነው ብዙ ብዙ አሜሪካ ሀገሮች እንደዚህ አይነት መብራት የላቸው ትላልቅ ከተሞች እራሱ ማለት ነው አትላንታ አሁን እንደዚህ ደመቅ ያለ አይደለም መንገድም እንደዚህ ሰፊ በእውነቱ በጣም የሚያመረቀንና አረድ ነው ተወልጄ ያደግኩት እንደዚህ አይነት ነገር በማየቴ በጣም ተደስቻለሁ በጣም ደስ የሚል ነገር ነው ያው እንደምታየው ልጆቼን ይዤ ነው የወጣሁትኝ ከስራ መልስ ከዚህ በፊት የነበረው እንደዚህ ለወቅ አይደለም። ስራ ገብተሽ በቃ ቤት የምትቀሪበት ሁኔታ ነበር የነበረው። አሁን ላይ ግን በተለይ አራተኛ እንደምታየው ከላይ ጀምሮ እንግዲህ ከግብርና አካባቢ ነው ቤቴ። ከግብርና አካባቢ ጀምሮ ፋሚሊ ይዤ እስከ ስቴዲየም በታች እስከ ስቴዲየም በታች ደርሰን የመጣ ነው እና ይሄ ሁሉ በቃ ፍሪሊ መንገዶችን፣ ለእግረኛ በሚመች የሳይክል ለብቻ፣ የመኪና ለብቻ ተለይቶ የተቀመጠበት አግባብ በጣም ደስ የሚልና ታሪክን ሐረርን የሚመጥን አይነት ነገር ሆኖ አግኝቸዋለሁ። በጣም ደስ የሚል ነገር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በሐረር ከተማ ከሰሞኑ ጉብኝት ማድረጋቸው ይታወቃል። እንግዲህ ከጉብኝታቸው ጋር ተያይዞ በሐረር ከተማ ባለው እምቅ የተፈጥሮ አቅምና በተፈጥሮ ጸጋዎች የለሙ የኮሪደር ልማት ስራዎች አበረታችና የሚደነቁ ስለመሆናቸው አንስተዋል። ይህም በአመራር ቁርጠኝነትና በሕብረተሰቡ ተሳትፎ ነው ስኬታማ ሊሆን የቻለው የሚል ሀሳብንም አንስተው ነበረ። እኛም እንግዲህ ይህ የኮሪደር ልማት ስራዎች ከተሰሩባቸው አካባቢዎች በተለይም ደግሞ በአራተኛ አካባቢ ነዋሪዎቹ በተለይም የአካባቢ ሀብቶችን በመጠቀም የከተማዋን ልማት በዚህ ልክ መሰራቱን የኢፌዴሪ ጠቅላይ ሚኒስትር የቸሩት አድናቆት የተሰሩ ስራዎችን ለመጠበቅና ለቀጣይም ስራ በይበልጥ መነሳሳትን እንደፈጠረላቸው ተናግረዋል። ግን እኔ በመጀመሪያ ደረጃ ዶክተር አብይ አህመድ እዚህ ከተማ ላይ መጥተው ይሄን አይነት እይታ ለማድረጋቸው ራሱ ማመስገን ፈልጋለሁ። ማለትም በመሪ ደረጃ ከዚህ ቀደም በነበሩት ወይም በታሪክ በምንሰማው ነገር ላይ ከመሪዎች አንጻር እንደዚህ ነገሮችን አልጠበቅንም ወይም አላየንም ነበረ እና ወረድ ብለው የህዝቡን ሁኔታ፣ የአካባቢዎቹን ለውጥ ለመጎብኘት ያላቸው ተነሳሽነት ብሎም ደግሞ ለውጦቹ እንዲሰሩ የማደርጋቸው ግፊት ይህን ለውጥ አምጥቷል ብዬ ነው ተስፋ የማደርገው። ሌላው ነገር ከህዝቡ ጋር አንድ ሆነው ወክ እያደረጉ በመንገድ ላይ አይተናቸዋል። ብዙ ነገሮችም ማለት ነው እና በዛ ሁኔታ ላይ የተመለከትኩባቸው ነገር ምንድን ነው? በጣም የመደሰትና የመለወጥ ባሪ ነው። አሁን ሀረር ከተማ ውስጥ የነበረ ሰው እና ያያ ሰው አሁን ያለውን ሁኔታ ይናገር ቢባል ግልጽና አሳማኝ ነገር ነው። በጣም በጣም እጅግ በጣም ከሚባለው በላይ ሀረር ከተማ ተለውጣለች ማለት ይቻላል። አሁን ባለችበት ሁኔታ ማለት ነውና የኮሪደር ልማቱም እንገ ላይ የምናያቸው መብራቶቹም እጅግ ዘመናዊና አመቺ ትውልዱን የሚመጡ ነው ናቸው። በእውነቱ እሳቸውም ይሄንን ስላደለጉልን በመጀመሪያ በጣም ደስ ብሎናል። ይሄም ትልቅ ምርታ ነው እንደሞም ወደፊት ብዙ ነገር ሀረር ላይ እንዲሰራ ትልቅ ተስፋና እንትን የሚሰጥ ንግግር ነው እና ማበረታታታቸው ና ማድነቃቸው የበለጠ ህዝቡን ያነሳሰዋል። ዳያስፖራውንም ሀገሩንና ሀገሩን እንዲረዳና በእድገቱ እንቅስቃሴ ላይ በኢኮኖሚውም ሆነ በሌላም በልማቱ ላይ እንዲሳተፍ በጣም የሚያበረታታ ነው ብዬ ነው ማስበው። እሳቸውንም በዚህ በአጋጣሚ ላመሰገናቸው። ወደ እያወራን ነበረ እንደዚህ በስሞል ግሩፕ ተሰብስበን ሀረር በዚህ መልክ ተደንቃ ምክንያቱም እኛም አንድ ፓርት ነን እና ሀረር በዚህ መልክ ተደንቃ በጠቅላይ ሚኒስትራችን ኢቭን ፕሬዚዳንታችንን በስም ተጠርተው የተመሰገኑበትና ነዋሪው ያለምንም በጀት ነዋሪው አስተባብረው ይሄን ነገር በመስራታቸው በጣም ቀጣይነት እንዲኖረው የሚያስችል ነገር እና ህዝቡ ደግሞ ኦነርሺፕ እንዲኖረው የሚያስችል ነገር እንደተሰራ ነው የሚሰማኝ። ምክንያቱም እንደተባለው ያው ፌዴራል መንግስት ምንም ድጋፍ ሳያደረግ በክብር ፕሬዚዳንታችን ህዝቡን አስተባብረው የሰሩበትን ሁኔታ ባለቤትነት ተፈጥሯል ማለት ነው። ኦነርሽፕ ተፈጥሯል ማለት ነው። ስለዚህ ቀጣይነቱን ለማዝለቅ ደግሞ እንደተባለው አሁንም ሌሎች ቀጣይ ነገሮች በዚህ በቲቲአይ መስመር እየተሰራ ነገር ያለ ያለ ኢቭን ካጂፕ በኋላም ዛሬ ያየናቸው ያሉ ነገሮች አሉና ነገርየው እንደውም በሞቀ ግለት እየሄደ ያለበት ሁኔታና ህዝቡ ደግሞ ይሄንን እኔ ባለቤት ነኝ የሚል መነሳሳት ተፈጥሮበት ይሄንን መንገድ የመጠበቅ ኢቭን እግረኛው በእግረኛ ሳይክል የሚሄደው በሳይክል የተሽከርካሪን ቦታ አክብሮ የሚሄድ ነገር ከኛ ይጠበቃል ማለት ነው። እንደ ባለቤት ያንን ከፈጸምን እጅ ለእጅ ተያይዞ የሚሰራው ነገር የተቀናጀ ይሆናል የሚል አመለካከት አለ። በቅኝታችን ወቅት በከተማዋ እየተንቀሳቀሱ ያገኘ ናቸው የውጭ ሀገር ዜጎችም ለስራ ጉዳይ ለመጀመሪያ ጊዜ ወደ ከተማዋ መምጣታቸውን ጠቅሰው ከተማዋን ከጠበቋት በላይ ደህንነቷ የተጠበቀና ውብና ማራኪ ሆና እንዳገኙት ገልጸውልናል። አይም ጄሩሳሌም አይም ስፓኒሽ ጄሩሳሌም እባላለሁ ከስፔን ሀገር የመጣው ሐኪም ነኝ ሐራር ለስራዬ የመጣሁት ከተማዋ በጣም ቆንጆ ናት፣ ንጹህ ናት። ሰዎች እንደ ልብ የእግር መንገድ ያደርጋሉ። እኛም እንደዛው እየተንቀሳቀስን ነው። በጣም ቆንጆ ናት። ፓትሪሺያ እባላለሁ ከስፔን ነው የመጣሁት። በኢየሩሳሌም ዶክተር ነኝ። ሀረር ለስራ ነው የመጣሁት። መብራቶቹ በጣም ሳቢ ናቸው። ከስፔን መብራቶች ጋር ሳነጻጽራቸውም ከስፔን መብራቶች ጋር ይመሳሰላሉ። ሁሉም ነገር በጣም ድምቅ ያለ ነው። በጣም ቆንጆ ነው። ስሜ ሰሊና ይባላል ከስፔን ነው የመጣሁት። የህክምና አገልግሎት ለመስጠት ነው የመጣሁት። ሀረር በጣም ቆንጆ ናት። እዚህ በመምጣቴ በጣም ደስ ብሎኛል። ከተማዋና ህዝቡን በጣም ወደነዋል። ምግቦቹ በጣም ቆንጆ ነው። እንደ ጥብስና እንጀራ ያሉትን ሞክሬአለሁ። በጣም ወድጀዋለሁ። ሁሉም ነገር ቆንጆ ነው። ወደ ሀገሬ ስመለስም ሀረርና ኢትዮጵያን እንዲያዩ እጋብዛለሁ። እኛም በምሽት ቅኝታችን እንደተመለከት ነው ነዋሪዎቿና ጎብኚዎቿም እንዳረጋገጡልን ሀረር ከተማ በምሽት የቀን ያህል መንቀሳቀስ የሚያስችል ተግባራት ተከናውኗል። ዜናዎቻችን እንደ ቀጠሉ ናቸው። የትራፊክ አደጋን ለመከላከል የሚደረጉ የእንቅስቃሴ ስራዎች ተጠናክረው ሊቀጥሉ እንደሚገባ ተነገረም። የትራፊክ አደጋን ለመከላከል ትኩረት ሰጥቶ የተሰራ ስለመሆኑም በሀረሪ ክልል ፖሊስ ኮሚሽን የትራፊክ ክፍል ዳይሬክቶሬት ገልጿል። ትግስት በለጠ ዘገባውን አዘጋጅተዋለች። ዝርዝሩ በተከታይነት ቀርቧል። በዓለም አቀፍ ደረጃ በትራፊክ አደጋ ምክንያት ሕይወቱን የሚያጣውና የአካል ጉዳት የሚያስተናግደው ቁጥር ቀላል እንዳልሆነ መረጃዎች ይጠቁማሉ። ከዚህ ጉዳይ ጋር በተያያዘ ከጣቢያችን ጋር ቆይታ ያደረጉት የክልሉ ነዋሪዎችም በትራፊክ አደጋ የሰው ሕይወት እንዳይጠፋ በትኩረት ሊሰራ ይገባል ሲሉ ገልጸዋል። ነዋሪዎቹ በማከልም እግረኞችም የትራንስፖርት ሕጎችን በማክበር አስፈላጊውን ጥንቃቄ ሊያደርጉ ይገባልም ብለዋል። በትራፊክ አደጋ ዙሪያም የግንዛቤ ማስጨበጫ ስራ በተጠናከረ መልኩ ሊሰራ እንደሚገባ ተናግረዋል። ለምሳሌ የተዘጋጁ ዜብራዎች አሉ። በዜብራዎች ላይ መሻገር፣ ሁለተኛ የእግረኛ መንገዶች እንደመኖራቸው መጠን ደግሞ በእግረኛ መንገዶች ላይ የተሰሩ መንገዶች ላይ በመከተል በዛ መሄድ እንዳለባቸው እረዳለሁ ማለት ነው። መንገደኞችም ሰውም ጥንቃቄ አለማድረግ፣ አብዛኛውን ሰዎች የራሳቸውን በሀሳብ ይዞ ሲሄዱ ምንስሉ ያለ አግባብ ሲያቋርጡ አደጋ ሲጋለጡን የምናያቸው ስለዚህ ይሄ ህብረተሰቡን ማስተማር ያስፈልጋል። በተለይ አሁን እዚህ አካባቢ ደግሞ አሁን ዜብራን እንኳን ህዝቡ አሽከርካሪዎችም አብዛኞቹ የሚያውቁ አይመስለኝም። ዜብራ ላይ ሰው ቀድሞ ማሳለፍ ቀድሞ እንትን ማለት ላይ እዚህ አካባቢ ላይ በጣም ትልቅ ችግር አለ። እዚህ አሁን ሐረሪ አካባቢ እንደ ሌሎች አካባቢዎች የሚጠብቁ አይደለም። አሁን ወደ ላይ አካባቢ ስታይ አህዮች እንኳን የትራፊክ መንገድ እንዴት እንደሚሄድ ይታወቃል ይባላል። አንዳንድ ከተሞች ላይ ሰው ሳይደና ቀጥታ እራሳቸው የትራፊክ መንገድን አይተው ይሄዳሉ። የሄደው በፊት ግራና ቀኝ የሚለውን ነገር አያውቅም ነበር። አሁን ግን ረዳሩማ አብዝቶት በቃ ፖሊሶችም በትብብር መንገድ እያሰሩ ነው። የከተማው መዘጋጃ እያሳዩ ነው፣ እያስተማሯቸው ነው። በተሻለ መንገድ ህዝቡ ግራውን ይዞ በግራው ቀኝ የሄደ በቀኙ እየሄደ ነው። በዜብራ ላይ እንዲያልፉ በጣም የተለየ ከወትሮ በተለየ አዚ ቆይም ደስ ይለኛል። በዚሁ ይቀጥል በጣም የሚያምርና ውበት ያለው በሐረሪ ክልል ፖሊስ ኮሚሽን የውጭ ትራፊክ እንቅስቃሴና ተቆጣጣሪ ረዳት ኢንስፔክተር ሙክታር አብዱርሃማን እንደገለጹት በትራፊክ አደጋ የሰው ሕይወት እንዳይጠፋ የሚወጡ ደንቦችና መመሪያዎችን በሚጥሱ አካላት ላይ እርምጃ እየተወሰደ መሆኑን ገልጸዋል። የትራንስፖርት ደንቦችን ሁሉም ተግባራዊ ማድረግ እንደሚገባቸው ገልጸው አሽከርካሪዎች በከተማ ውስጥ ከተፈቀደ የፍጥነት ወሰን በላይ ማሽከርከር እንደሌለባቸውም ተናግረዋል። በላ ኮንኮላጣ ዳንገው ኢሪሶ ዳብጀቻ ተከፋ ኢልሚናማ እግረኞች እግረኛ መንገድ ላይ መጓዝ አለባቸው። የዜብራ መስመርን በአግባቡ መጠቀም ይገባቸዋል። በእምነት ተቋማት፣ በአፎቻና በትምህርት ቤቶች ላይ የተለያዩ የግንዛቤ ስራዎችን እየሰራ ነው። በክልሉ ፖሊስ ኮሚሽን የውጭ ትራፊክ ተቆጣጣሪ ሳጅን ኢሊያስ መሀመድ በበኩላቸው ለአሽከርካሪዎችና ለእግረኞች በተለያዩ ጊዜያት የግንዛቤ ማስጨበጫ ስራዎች እየተሰሩ እንደሚገኝ ገልጸዋል። በትራፊክ ክፍላችን ክፍል ማለት ነው። ለነሱ ቅድሚያ ለእግረኞች መስጠት እንዳለባቸው እየሰጠናቸው ነው። ለነሱም ማለት ነው ያው ወጣ ስል ያው በአንዳንድ ጊዜ እንቀጣቸዋለን። ወጣ ያለውም ማለት ነው። ስለዚህ አብዛኛው የስራችን ደግሞ ግንዛቤ ማስጨበጫ ነው። ተራፊ ሹፌሩም ላይ ይሁን እግረኛ ላይም የእኛ ስራ ዋነኛ ዓላማ ምድ ነው ከስህተቱ እንዲማር ነው። ስለዚህ ከስህተቱ ለመመለስ ማለት ነው ግንዛቤ ነው የምናስጨበጣቸው። በየ 15 ቀኑ የውጪ እንትን ትምህርት ግንዛቤ አስጨባጭ የሚሰጡ አሉ። እኛ ክፍል ማለት ነው። እነሱ አሁን በ15 ቀን አንድ ጊዜ ሰብስቦ ማለት ነው አዳራሽ በአዳራሽ ሰብስቦ ግንዛቤ ይሰጣቸዋል ለሹፌሮቹ ማለት ነው። የትራፊክ አደጋ በሰውና በንብረት ላይ የሚያደርሰውን ጉዳት ለመከላከል ሁሉም ኃላፊነቱን ሊወጣ እንደሚገባ መልእክታቸውን አስተላልፈዋል። ወደ ሀገር አቀፍ ዘገባዎች አልፈናል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ሲዲሲ ባደረጉት ጉብኝት ያመለከቱትን አቅጣጫዎችም ለአህጉሪቱ የጤና ስርዓት መጠናከር ትልቅ አቅም የሚፈጥር ነው ሲሉ የአፍሪካ በሽታዎች መከላከልና መቆጣጠር ማዕከል አፍሪካ ሲዲሲ ዋና ዳይሬክተር ዣያን ካሴያ ገለጹ። በሌላ ዜና ደግሞ ብቁና ተወዳዳሪ ሰለጠነው የሰው ኃይል ለማፍራት ርብርብ ከማድረግ ባሻገርም ለጥራት ልዩ ትኩረት ተሰጥቶ እየተሠራ ስለመሆኑ የስራት ማከሉት ሚኒስትር ገልጿል። የሚሉት በአገር አቀፍ ጉዳዮቻችን ካዝናቸው ናቸው። ወደ ወደና ይደርሳሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ሲዲሲ ባደረጉት ጉብኝትም ያመለከቱን አቅጣጫዎች ለሀገሪቱ ጤና ስርዓት መጠናከር ትልቅ አቅም የሚፈጥሩ ናቸው ሲሉ የአፍሪካ በሽታ መከላከልና መቆጣጠር ማዕከል አፍሪካ ሲዲሲ ዋና ዳይሬክተር ዶክተር ዢራን ካሴ ገለጹ። የአፍሪካ ጤና ስርዓት ህልውና ለሆነው አፍሪካ ሲዲሲ መጠናከር መሪዎች የሚያደርጉትን ድጋፍ አጠናክረው እንዲቀጥሉም ጠይቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አፍሪካ ሲዲሲን በትናንትናው ዕለት መጎብኘታቸው ይታወቃል። በጉብኝታቸውም ኢትዮጵያ የአፍሪካ ህብረት ልዩ የማህበረሰብ ጤና ተቋማት የሆነ አፍሪካ ሲዲሲ መቀመጫ በመሆኗ ክብር ይሰማታል ብለዋል።

የጠቅላይ ሚኒስትር ጉብኝት ለማዕከላዊ ሰራተኞች ደስታን በበለጠ ትጋት እንዲሰሩ ትልቅ አቅም የሚፈጥር ነው ሲሉም ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአካል በመምጣት ድጋፋቸውን ማሳየታቸውና ማዕከሉን ወደፊት የሚያራምዱ አቅጣጫዎችን መስጠታቸው አስደሳችና ሌሎችም መሪዎች ምሳሌ የሚሆን ነው ብለዋል። ዋና ዳይሬክተሩ አክለውም የአፍሪካ ሲዲሲ የላብራቶሪ አቅሙን በማሳደግ ላይ እንደሚገኝም ጠቁመው ሀገራትን በተሻለ ለማገልገል በከፍተኛ ዝግጅት ላይ እንደሚገኙም ተናግረዋል። የአፍሪካ መሪዎች ማዕከል የጤና አገልግሎትን እንዲያስፋፋ በሙሉ ኃላፊነት እንዲተባበሩ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ ስለማቅረባቸው የኢትዮጵያ ዜና አገልግሎት ዘገባ ያመለክታል። ብቁና ተወዳዳሪ የሰለጠነ የሰው ኃይል ለማፍራት ርብርብ ከማድረግ ባሻገር ለጥረቱ ልዩ ትኩረት ተሰጥቶ የተሰራ መሆኑን የስራና ክህሎት ሚኒስትር ገለጸ። ሚኒስትሩ ለተጠሪ ተቋማት የቴክኒክ ድጋፍ ለማድረግ የሚያስችለውን ስምምነት ከኢትዮጵያ ደረጃዎች ኢንስቲትዩት ጋር ተፈራርሟል። ስምምነቱን ከኢንስቲትዩቱ ጋር የተፈራረሙት 46 የቴክኒክ ሙያ ስልጠና ተቋማትና የሁሉም ክልሎችና ከተማ አስተዳደሮች የሙያ ብቃት መዘናና ማረጋገጫ ኤጀንሲ መሆናቸውን የሚኒስትሩ መረጃ አመልክቷል። የስራና ክህሎት ሚኒስቴር ዴታ ዶክተር ተሻለ በሬቻም በዚህ ወቅት እንደገለጹት ተጠሪ ተቋማቱን ጨምሮ በተዋረዳ ያለ መዋቅር የጥራት ስራ አመራር ስርዓትን እንዲተገበር የሚያስችሉ ስራዎች ሲሰሩ ቆይተዋል። በእስካሁኑ ሂደትም ሰባት የሚሆኑ የስልጠና ተቋማት የዓለም አቀፍ የትምህርት ተቋማት ስራ አመራር ስርዓትን በማሟላት እውቅና እንደተሰጣቸው ተናግሯል። የኢትዮጵያ ደረጃዎች ኢንስቲትዩቱ ምክትል ዋና ዳይሬክተር ወንድማገኝ አስፋ በበኩላቸው በጥራት ስራ አመራርና እውቅና ካገኙ ተቋማት የሚመረቁ ባለሙያዎች የተሻለ አቅምና ተቀባይነት እንደሚኖራቸው ገልጸዋል። ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በጅጅጋ ምልምል የፖሊስ ሰልጣኞችን ጎበኙ። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በጅጅጋ እርባሳ የፖሊስ ማሰልጠኛ ማዕከል ተገኝተው ምልምል የፖሊስ ሰልጣኞችን ጎብኝተዋል። በስልጠናው ላይ የሚገኙት ሀያ አምስተኛው ዙር ምልምል የፖሊስ ሰልጣኞቹ በኢትዮጵያ ላይ የሚቃጣ ማንኛውም የጸጥታ ችግሮችን በመመከት የሚችሉና የሚሰጣቸውን ግዳጃ እና ግዳጅነት ሁሉ በብቃት እንደሚፈጽሙ ባሳዩት ተግባር ልምምድም አረጋግጠዋል። ኮሚሽነር ጀኔራሉ የሶማሌ ክልል መንግስት በጅጅጋ ከተማ እያስገነባ ያለውን የክልሉን ፖሊስ ኮሚሽን ሆስፒታልን መጎብኘታቸውንም የፌዴራል ፖሊስ መረጃ አመልክቷል። በአማራ ክልል በ201718 የምርት ዘመን መኸር ወቅት የእርሻ ስራዎች የሚውል እስካሁን 2 ሚሊዮን ኩንታል የአፈር ማዳበሪያ ወደ ክልሉ መጓጓዙን የክልሉ ግብርና ቢሮ አገለጸም። በቀጣይ መኸር ወቅትም በክልሉ 186 ሚሊዮን ኩንታል ምርት ለማምረት መታቀዱን በምክትል ርዕሰ መስተዳደር ማዕረግ የክልሉ ገጠር ልማት ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ ገልጸዋል። በምርት ዘመኑም እስካሁን 5.4 ሚሊዮን ሄክታር የሚጠጋ መሬት መታረሱን ተናግረዋል። ከግብዓት አቅርቦት አንጻርም 8.8 ሚሊዮን ኩንታል የአፈር ማዳበሪያ ግዢ መፈጸሙን ገልጸዋል። እስካሁን 2 ሚሊዮን ኩንታል የሚሆነው ወደ ክልሉ ተጓጉዘዋልም ብለዋል። በክልሉ ከደረሰው የአፈር ማዳበሪያ ውስጥም ከ400 ሺህ ኩንታል በላይ የሚሆነው ለተጠቃሚዎች መሰራጨቱን ነው ዶክተር ድረስ ሳህሉ የተናገሩት። በክልሉ የሁሉም ዞኖች የተፈጥሮ ሀብት ልማትና ጥበቃ ንቅናቄ እስከ መጋቢት 30 እንደሚከናወን መናገራቸውንም የዚያ ዘገባ ያስረዳል። በበጋ መስኖ ስራዎች በበጋ ስንዴ ለመሸፈን ከታቀደው 230 ሺህ ሄክታር ውስጥም 200 ሺህ ያህሉ መቻሉን ገልጸዋል። በቀጣይም ጊዜያትም ግቡን በማሳካት የሚያስችሉ ስራዎች በትኩረት እንደሚከናወኑም ተናግረዋል። ከውጭ ወዳገኘናቸው ዘገባዎች ያግረናል። በደቡብ ሱዳን ዘላቂ ሰላምና መረጋጋት እንዲሰፍን ኢጋድ ከባለድርሻ አካላት ጋር በመሆን በቁርጠኝነት ይሰራል አሉ ዶክተር ወርቅነህ ገበየው። የምስራቅ አፍሪካ የልማት ባይነመንግስት ባለስልጣን ኢጋድ በደቡብ ሱዳን ዘላቂ ሰላምና መረጋጋት እንዲሰፍን ከባለድርሻ አካላት ጋር በመሆን በቁርጠኝነት እንደሚሰራ የተቋሙ ዋና ጸሐፊ ዶክተር ወርቅነህ ገበየው ገልጸዋል። ዋና ጸሐፊው ከወቅቱ የኢጋድ ሊቀመንበር እና የጅቡቲ ፕሬዝደንት እስማኤል እምርግሌህ ጋር ተወያይተዋል። ውይይቱ የደቡብ ሱዳን ወቅታዊ ሁኔታን አስመልክቶ ከትናንት በስቲያ በተካሄደው 43ኛው የኢጋድ አስቸኳይ መሪዎች ጉባኤ ውጤቶች ላይ ያተኮረ እንደነበረ ዋና ጸሐፊው በማህበራዊ ትስስር ገጻቸው በአጋሩት መልእክት ገልጸዋል። በውይይቱ በጉባኤው ላይ የተሳተፉ የተላለፉ ውሳኔዎችን ተግባራዊነትና ኢጋድ ቀጠናዊ ፈተናዎችን ለመፍታት ያለው ቁርጠኝነት ላይ ከሊቀመንበሩ ጋር ሀሳቦችን መለዋወጣቸውን ጠቁመዋል። ኢጋድ በደቡብ ሱዳን ዘላቂ ሰላምና መረጋጋት እንዲሰፍን ከባለ ድርሻ አካላት ጋር በመሆን በሙሉ ቁርጠኝነት እንደሚሰራም አስታውቋል። ሰሜን አፍሪካዊቷ ሀገር ሞሮኮ ዜጎቿ ለበዓል በግ እንዳያርዱ አዛለችም። በሞሮኮ ከሁለቱ የእስልምና እምነት በዓላት መካከል አንዱ የሆነው የኢድ አልአድሃ በዓል የእምነቱ ተከታዮች በዓሉን በግ በማረድ በስፋት ያከብሩታል። ዝርዝሩ በተከታይነት ይቀርባል። ሞሮኮ ዜጎቿ በግ እንዳያርዱ አገደች። ሰሜን አፍሪካዊቷ ሀገር ሞሮኮ ለሰባተኛ ተከታታይ አመታት በድርቅ የተመታይ ሲሆን ይህን ተከትሎም ሀገሪቷ ካሏት እንስሳት ውስጥ 38 በመቶ ያሉ አጥታለች። የሀገሪቱ ንጉስ አራተኛ ለህዝባቸው ባስተላለፉት መልእክትም ዜጎች በግ ከማረድ እንዲቆጠቡ ትእዛዝ አስተላልፈዋል። በሞሮኮ ከሁለቱ የእስልምና እምነት በዓላት መካከል አንዱ የሆነው የኢድ አለዳሃ በዓልን የእምነቱ ተከታይ በዓሉን በግ በማረድ በስፋት ያከብሩታል። ይህን ተከትሎም የፊታችን ሰኔ ወር ላይ በሚ የሚከበረው የኢድ አልህዳ ባህል ላይ አማኞች በግ ከማረድ እንዲቆጠቡ ትዕዛዝ ማስተላለፋቸውን ቢቢሲ ዘግቧል። ድርቁን ተከትሎ በሞሮኮ የስጋ ዋጋ ከፍተኛ ጭማሪ ያሳየ ሲሆን ከውጭ ሀገራት ተገዝተው ለሚገቡ የስጋና ተያያዥ ምርቶች ላይ የተጣለው ቀረጥን እንዲነሳም ተደርጓል። ገበያውን ለማረጋጋት ሲባልም መቶ ሺህ በጎች ከአውስትራሊያ ያስገባችው ሞሮኮ ዜጎቿን የስጋ አጠቃቀማቸውን እንዲቀንሱ በማድረግ ላይም ትገኛለች። ሞሮኮ ባለፉት ሰላሳ ዓመታት ውስጥ የምታገኘው ዓመታዊ ዝናብ መጠን በ53 በመቶ ቅናሽ ያሳየ ሲሆን ላለፉት ሰባት ተከታታይ ዓመታት ድርቅ አጋጥሟል። አሁን በስልጣን ላይ ያሉት ንጉስ መሐመድ አራተኛ አባት ሀሰን ሶስተኛ በፈረንጆቹ 1966 ተመሳሳይ የድርቅ አደጋ ሲያጋጥም ዜጎች በከ ማረድ እንዲቆጠቡ ተመሳሳይ ትዕዛዝ አስተላልፈው ነበር። ሀገሪቱ አሁን ያጋጠማትን ድርቅ ጉዳት ለመከላከል ውሃ በኮት በማከፋፈል ላይ ስትሆን፣ የግብርና ስራዎች ደግሞ ክፉኛ ከተጎዱ የስራ ዘርፎች መካከል አንዱ ሆኗል። ከሐረሪ ክልል ቴሌቪዥን ለቱ የነበሩ ዜናዎች የተካተላችሁት ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋና ሁላ አብራችሁ ቆይታ አድርጊያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን ተመኘው፣ የኔን በዚህ አበቃው።